ዘመኑ የሚፈልጋቸውን ቴክኖሎጂዎችን መቀላቀል ብሎም መፍጠርና መላመድ ተቀዳሚ ዓላማ ያደረገውና በደቡብ ኢትዮጵያ ክልል መንግሥት የቴክኒክና ሙያ ትምህርትና ሥልጠና ቢሮ አዘጋጅነት የክህሎት የቴክኖሎጂና ተግባራዊ የጥናትና ምርምር ውድድርና ኤግዚቢሽን ተካሂዷል። የደቡብ ኢትዮጵያ ክልላዊ መንግስት የቴክኒክና ሙያ ትምህርትና ስልጠና ቢሮ ኃላፊ አቶ አብዮት ደምሴ እንደተናገሩት በባለሙያዎች መካከል የውድድር ስሜት ለመፍጠር በዘርፉ ብቁና በቂ ባለሙያዎች ለማፍራት የኤግዚቢሽኑ ፋይዳ የላቀ ነው። እነዚህ አይነት መሰል ውድድሮች ተቋማት እነዚህን አበይት ተግባራት ከመፈጸም አኳያ ያሉበትን ደረጃ የሚፈትሹበት ስራቸውን ለህዝብ እና ለነጋገር ተረካቢ ይፋ የሚያደርጉበት ብቻም ሳይሆን ክልላችንንና ሀገራችንን በአፍሪካና በዓለም ደረጃ የሚያስጠሩ ስራ ፈጣሪ አሰልጣኝ፣ ሰልጣኝ እና ኢንተርፕራይዞችን የምንለይበት ትልቁ ትልቅ ትርጉም ያለው ኩነት ነው። በውድድሩ ምርትና ምርታማነትን ማነትን ብሎም የሀገሪቱን ቀጣይ ብልጽግናን የሚያረጋግጡ ስለመሆናቸው የተናገሩት አቶ አብዮት ባለድርሻ አካላት ለተገኘው ውጤት ዘላቂነት የበኩላቸውን እንዲወጡ ማሳስበዋል። በእርግጥም ተቋሞቻችን የህብረተሰቡን ድካም የሚቀንሱ ስራን የሚያቀለጥፉ እና ምርትና ምርታማነትን ከፍ የሚያደርጉ ብሎም የሀገራችንን ብልጽግና የሚያሳልጡ ተግባሮችን እያከናወኑ ስለመሆናቸው እጅግ ተስፋ ሰጪ ውጤቶችን ያየንበት ነበር ማለት ይቻላል። እነዚህ ግኝቶች በቀጣይ ለህዝብ ለአገልግሎት የሚበቁ መሆናቸው ታውቆ በየደረጃው ያለው የመንግስት አስፈጻሚ የመንግስትና የፓርቲ አስፈጻሚ አካላት ይሄን በማሳካት ሂደት ከተቋማቱ ጋር አብሮ እንዲቆሙ እንዲደግፏቸው እና ድክመቶቻቸውን እንዲሞሉ ጉድለቶቻቸውን እንዲሞሉላቸው በዚህ አጋጣሚ ጥሬን ማስተላለፍ ይፈልጋለሁ። የደቡብ ኢትዮጵያ ክልላዊ መንግስት ከተማና መሰረተ ልማት ቢሮ ኃላፊና የርዕሰ መስተዳደሩ ተወካይ አቶ ብርሃኑ ዘውዴን በበኩላቸውም የቴክኒክና ሙያ ተቋማት በተጨባጭ ችግር ፈቺ ስለመሆናቸው ተናግረው የተገኙ ቴክኖሎጂዎችን በስፋት እያቀረቡ ይገኛሉም ብለዋል። በፖሊሲ ደረጃ ተቀርጾ ተቋማት ተቋቁመው ያንን የሚመራ በየደረጃው መዋቅር ተደራጅቶ ስራ ከጀመረ በኋላ እጅግ አስደማሚ ውጤት እንደ ሀገር ታይቷል። በከፍተኛ ደረጃ ክህሎት የማበልጸግ ስራዎች፣ ችግር ፈቺ ተግባራዊ ምርምሮች፣ አዳዲስ ቴክኖሎጂዎች፣ የነበሩ ቴክኖሎጂዎችን የማስፋት ስራ ከፍተኛ ውጤት አምጥቷል። በሁሉም አካባቢዎች የሚገኙ የቴክኒክና ሙያ ተቋማት በርካቶችን ተጠቃሚ ያደረገው መሆናቸውን የተናገሩት አቶ ብርሃኑም ቀጣይነት ያለውን ቴክኖሎጂዎችን እንዲፈጥሩ ለማድረግ የሚያስችል ድጋፍ ሊደረግላቸው እንደሚገባም አውስተዋል። ወደ ከፍተኛ የትምህርት ተቋማት መግባት ላልቻሉ ወጣቶች በተለያዩ ሙያዎች በማሰልጠንና በተቀዱ ቴክኖሎጂዎች ራሳቸውንና ሀገርን የሚጠቅሙ ለማድረግ የክልሉ መንግስት ተግቶ ይሰራልም ብለዋል። በተቋማት ውስጥ ምን አቅም እንዳለ ምን የተሰራ እንደሆነ የሚያውቁበት ተቋማቱም የሚጠናከሩበት የውስጥ አደረጃጀታቸውም በራሳቸው ውጤታማ እንዲሆኑ ተወዳዳሪ እንዲሆኑ በሀገር አቀፍም በዓለም አቀፍም መወዳደር እንደሚችሉ እድል አግኝተው ለዛ እንዲሰሩ የሚያበረታታ መሆኑንና በአጠቃላይ ለዘርፉ ውጤታማነት ትልቅ ትልቅ አስተዋጽኦ ያለው ትልቅ አስተዋጽኦ የሚያበረክት መድረክ ስለሆነ ይህንን ከግንዛቤ ማስገባት እጅግ በጣም አስፈላጊ ነው። የክህሎት ቴክኖሎጂና ተግባራዊ የጥናትና ምርምር ውድድርና ኤግዚቢሽን ላይ ስድስት ጥናታዊ ምርምር እንዲሁም 14 የተለያዩ የፈጠራ ቴክኖሎጂዎች ለክልሉ ውድድር መቅረባቸውም ታውቋል። ለደቡብ ቴሌቪዥን ለተጠናቀረው ዘገባም በኃይሉ ሙሉጌታ ነኝ ከአርባ ምንጭ።